ሶስት ደረጃዎች አሉት። በመጀመሪያ ደረጃ መንፈሱ መያዝ ነው። ከያዛችሁት በኋላ ደግሞ አገዛዙን በደንብ ማወቅ ነው። አገዛዙን እንዴት ከአንተ ህይወት ጋር እየገዛ እንደተቀመጠ ምን አይነት አመል፣ ምን አይነት ሱስ፣ ምን አይነት ነገር የሱ የሆነ ድርሻ እንዳለው እሱን ታውቅበታለህ። ካወቅክበት በኋላ ይህንን አቁም ትልና ትቀጠቅጠዋለህ። ይሄ የአንተን ድርሻ አቁም ወይ ከሰው ጋር ሄዶ ማጣላት ይሆናል፣ ማጋጨት ይሆናል፣ ፍቅር መንሳት ይሆናል፣ ነገር ነገር መፈለግ ይሆናል። እነዚህ እነዚህ ነገሮች ሁሉ የእሱ ጠባያቶች እንደሆኑ ካወቅ ታቆሟል። ካስቆምቀው በኋላ ከዛ ታዳክመዋል። ሲደክመው ወዴትም አሄድም፣ ወዴትም አይነቃነቅም። ስለ መቀጥቀጡ ብቻ ሲያስብ፣ አንተ ስራህን ትሰራለህ። ማታ ሊጸልይብኝ ይሆን እያለ ሲያስብ አንተ ስራውን እየሰራ ትሄዳለህ። እየተሸጋገረ የሚያጠቃህም ነገር ይቆማል። የጥላቻ መንፈስ የሚዘራበትን አንዱ አንዱ ላይ እየሄደ ልክ እንደዚህ እንደ አሞራ እኮ ነው። እንደ አሞራ አንዱ አንዱ ላይ ጉብ እያለ ወዲያውኑ ጥላቻ የመንዛት ጠባያቶቹም ይቆማሉ። በጣም አስቸጋሪ፣ በተፈጥሮው ክፉ ሰው በቢሯችሁ ካለ ደግሞ ያም በራሱ የራሱን መንፈስ ጭምር የእናንተም ጭምር አብሮ በጋራ ስለሚሰራ የዛን ሰው መንፈስም ጸጥበል በኢየሱስ ክርስቶስ ስም ብለህ ማዘዝ ትችላለህ አንተ በምትጸልይበት ጊዜ። ከዛ ተመልሶ ይደነግጣል፣ ራሱ ሲያይህ እንደውም ጭራሽ ይቅበጠበጣል። ሰለስቱ ደቂቅ የኖሩበት ሀገር ግንባር የሚያስደፋ ነው። ግን ግንባር የደፉት በመጨረሻ እነዛ ባለ ሀገሮቹ ናቸው። ሀገራቸው ባልሆነ ምድር ላይ ኃይል ነበራቸው ማለት ነው። ስለ ጓደኝነት፣ ጓደኝነት በጣም ከባድ ነው። ጓደኝነት የድሮ ጓደኛ አገኘው ብላችሁ አፈፋት አድርጉ። ዝም ብላችሁ እንዳገኛችሁት አትግቡ። ሴትም ጎንሽ፣ ወንድ ከአረብ ሀገር ስትመጡ፣ ከውጭ ሀገር ስትመጡ፣ ከሆነ ክፍለ ሀገር፣ ከዩኒቨርሲቲም ሊሆን ይችላል። ከክፍለ ሀገር ሲመጣ የሰፈር ጓደኞች ስታገኙት ወይም ስታገኟት፣ እንዲህ ምናምን ሰላምታው እንዳለ ሆኖ፣ ግን አብሮ መዋል አብሮ መሄዱ ብዙ አስፈላጊ አይደለም። መጀመሪያ ቼክ ማድረግ ያስፈልጋል። ያ ሰው የት ነው ቆይቶ የመጣው፣ ምን ልማዶች አሉት የሚለው ነገር ማጣራት ያስፈልጋል። ጸበል ልንጠመቅ ስንሄድ አጠገባችን ያለው ሰው ይጮኻል፣ እኛ አንጮህም። ወይም ደግሞ እኛ እንጮሃለን፣ አጠገባችን ያለው አይጮህም። እና አንድ አይነት ውሃ ነው የሚፈሰው፣ ግን የለብኝም እንዴ ብለን እስክንል ድረስ ችግር እንዳለብን እያወቅን መንፈሱ ግን አልጮህም እና ምንድን ነው ታዲያ ብላችሁ ግራ ትጋባላችሁ። አንዱ ምክንያቱ ይሄን ስነግራችሁ ባለፈው እቤት ጸሎት ክፍል ቀጥቅጣችሁ ሰግዳችሁ ና ብርሄን ተጠበቅ በሉት ብያልኳችሁ። ይሄን አንድ መፍትሄ ነው። ሁለተኛ ነገር ግን አቋም የልብ አቋም ይወስናል። መንፈሱ እንዲያዝ መንፈሱ እንዲወጣ የት ነው የተደበቀው ብሎ ደግሞ እውቀት ይፈልጋል። እውቀት ይፈልጋል። እና መናፍስት ብዙ ጊዜ ይሸሻሉ፣ ይወጣሉ፣ ሸሽተው ይደበቃሉ። ስንክሳር ላይ ከዚህ ያቀረቡላችሁ አንድ ካህን ሊቀድስ ወደ ቤተክርስቲያን ሲመጣ እላዩ ላይ ያሉት አጋንንት እንደ ንብ ሰፍረውበት የነበሩት አጋንንት ይላል በር ላይ ጠበቁት። ያ ካህን ኃጢአተኛና እግዚአብሔርን የሚበድል ካህን ነበረ። ቀድሰው ከወጣ በኋላ ደግሞ እነዛ በር ላይ የጠበቁት አጋንንት መጥተው ሰፈሩበትና እንደገና አብረውት ደግሞ ሄዱ። ያ ማለት መግባት አይችሉም ማለት ቤተክርስቲያን ውስጥ። አሁን ግን እንዲያውም እንዲገቡ ሁሉ እድል እየሰጠናቸው ነው። የሚሻኮቱት የሚጣሉት፣ ቤተክርስቲያን ውስጥ ችግር የሚፈጠረው ሁሉ በዚህ ምክንያት ነው፣ እግዚአብሔር ዝም ስላለ ልክ ኢየሱስ ክርስቶስ የሾህ አክሊል አድርጎ ሲኮረኩሙት ጸጥ እንዳለ፣ በጥፊ ሲመቱት ማን የመታህ እያሉ ሲሳለቁበት ዝም እንዳለ ታቦቱም ዝም ይላል። እግዚአብሔርም ዝም ይላል። ቅዱስ ቁርባኑም ዝም ይላል። ግን ሰዓት አለው ደግሞ ድል አድርጎ የሚነሳበት ታቦተ ጽዮን ተማርካ በዳጎን ፊት ለፊት በፊልስጤም አዳራሽ፣ የጣዖት አዳራሽ ውስጥ ታቦተ ጽዮን ተማርካ መታ ቆጭ እንዳለች፣ ዝም እንዳለች፣ እግዚአብሔር ዝም የሚልበት ሰዓት አለ። ታቦቷ ስራዋን ጀምራ ዳጎንን እጁን እግሩን አንገቱን ብትንትን አርጋ ደግሞ እንደሰባበረችው የእግዚአብሔር መንፈስም የድንግል ማርያም ኃይልም የቅዱሳን መላእክትም የእግዚአብሔር መንፈስ በአጠቃላይ ስራውን የሚሰራበት ጊዜ ደግሞ አለ። ሁሉም በጊዜው ነው። ስለ ጓደኝነት ጓደኝነት በጣም ከባድ ነው። ጓደኝነት የድሮ ጓደኛ ያገኘው ብላችሁ አፈፍ አታርጉ። ዝም ብላችሁ እንዳገኛችሁት አትግቡ። ሴትም ኮንሽ ወንድ ከአረብ ሀገር ስትመጡ፣ ከውጭ ሀገር ስትመጡ፣ ከሆነ ክፍለ ሀገር ከዩኒቨርስቲም ሊሆን ይችላል ከክፍለ ሀገር ሲመጣ የሰፈር ጓደኞች ስታገኙት ወይም ስታገኟት እንዲህ ምናምን ምናምን ሰላምታው እንዳለ ሆኖ ግን አብሮ መዋል አብሮ መሄዱ ብዙ ማስፈላጊ አይደለም። መጀመሪያ ቼክ ማድረግ ያስፈልጋል። ያ ሰው የት ነው ቆይቶ የመጣው? ምን ልማዶች አሉት? የሚለው ነገር ማጣራት ያስፈልጋል። ሰላሙን ልምክር ልምክር አንደኛ፣ ቲቪተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው፣ የሆኑ ሰዎች ሁልጊዜ የሚፈልጉት ነገር አያገኙም። ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ፣ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም፣ በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጭ ሌላ ነገር አያቁም እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጭ ሌላ ነገር አያቁም እና ከሚሆን ይህን ባህሪ ከየት ወረስኩት አባቴ፣ እናቴ ወይስ ከማን ነው? በቡዳይ በላችኝ? በቡዳይ የበላኝ ሰው አለ? የሰው ባህር ነጋ መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ፣ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አርጉ። ወንዶችም ከሴት ጋራ ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱም ባህሪ፣ እሱም የሷም ባህሪ ወርሰው ነው የሚጣሉት። እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደል አለ። ስልኩ ላይ ፎቶዋን አይረሳም፣ ወይም ስልኳ ላይ ፎቶን አትረሳም። በዚህ የተነሳ ሁለተኛው ጋር ይጣላል። አያችሁ፣ ይሄዳል መንፈሱ አብሮ ይሄዳል እና በዝሙት በሩካቤ 90% 99.9% ማለት ነው። በሩካቤ መናፍስት ይተላለፋል፣ ከወንድ ወደ ሴት፣ ከሴት ወደ ወንድ በዝሙት በመዳራት በመሳሳም በተላ በአጠቃላይ በተላጥቆ ማለት ነው በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ሳ ለሰይጣን የሰጠችው ከሆነ አመቺ ሳ ማለት ማስታቀፍ ለሰይጣን ማስታቀፍ ማለት ነው። በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦዣ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው፣ ልክ ሲወለድ ዶሮ ይታረዳል እንደየ ብሔራቸው። ትግራይ ክልልም ልክ እንደዚሁ እንደየ ብሔራቸው። ልጆቼ ለመናፈስ የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያንም ነገር ወደ አንቺ ይመጣል። ባህሪው ግርብጥብጥ የሚልብሽ ፀባዩ የሚለዋወጥብሽ እንደገናም ደግሞ እንደምትፈልጊው አይነት ወንድ እንዳይሆን ቺት የሚያደርግብሽ ስልኩ ላይ ማትፈልጊውን ነገር የምታገኝበት ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል ይሄ አንቺን አይፈልግሽማ ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም ማንሽ አንቺ እኔ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች አፈቅርሻለሁ እያለሽ ይጠላሻል እንጋባ እያለሽ ባህሪ ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ለ ነው ምንድነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ እስከመፋታት በጫውነት ደረጃ እስከ መለያየት። ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ፣ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም? ሸፍኙም አትሸፍኙም፣ እሱ የአንቺ የክርስትና ህይወት ማነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣን እንዲስብ አድርጓል፣ የፈጠረው መልካምና ውብ አድርጎ ፈጥሮሻል። በስም አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትቺ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከእነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበዋለሽ። ሲጠቅሲሽ ትጠቀሽለታለሽ፣ ሲጋብዥ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የአንድ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች። እዚህ ውስጥ የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናት የመጣ ወይ ከአባት የመጣ የአይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብኩ ብቻ መሄድ ነው። እምቢ አለኝ እምቢ አለኝ እምቢ አለኝ፣ አልሆንላለኝ። ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ። እሷም እንደዚሁ ትላለች ወንዶች አንድ ናቸው ምናም ትላለች። ይሄ ነው፣ ሌላ ለውጥ የለው። ስለዚህ አማትቦ ራስን መቀደስ መስገድ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ ምቀኛም እንኳ ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እያ አይናችሁ እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩችሁ ደስ የሚል ኑሮ ትኖራላችሁ። ለምን አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነው። እና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻደቅ ትንቱ ዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድን ነው ዘውጉ ብሎ ማሰብ ያስፈልጋል። እንደ እህታችን እህታችን ጥግ ድረስ የሄደችው ሳታቀኑ? መስማትም አትፈልግም። ለምን ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ፣ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለ እኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸውን ነፍሳትም ያበላሻሉ። ልክ እኛን ትምህርት ስታዳምጥ ግን የወዳነች ለቅዱስ ቁርባን፣ ለንስሐ ሕይወት፣ ለጋብቻ በቃች። አይነጥለዋ ትዕቢት መንፈሷ ተወገደ። ለምን እቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ፣ ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትቤተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይህ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማ ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው። በቤተሰቦቿ ላይ ነው የምታሾፈው። በሁሉም ላይ በሁሉም ላይ ነው የሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ ያለ ባህሪ የለውማ ባልታገሳት ኖሮ ኮችን የመሰለች ንጹህና ጥሩ ልጅ እኳ አላገኘም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህናዋ እንዳ ትሕትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ቲቪተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አ የለብሽም ወይ እንግዲህ ገርማል በጣም ትላለች። አያችሁ፣ ሲነሳ ከተነሳ ተነሳ ነው በቃ ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው አትሙትብን ጌታ ሆይ አትሰቀልብን እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው እንደዚህ ነው ማለት ያለብን ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሴጣን ብሎ መቃወም ያስፈልጋል እዚህ ቤትም እንደዛ ነው የሆነው ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው ይሄን ትምህርት አታዳምጡ ችግር አለባቸው ጠንቋዮች ናቸው ደብተራ ናቸው የምትል ትመስላለች ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው ማነው ግን በአፉ ላይ ሆኖ ሲያወራ የነበረው ሰይጣን በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማነው ሰይጣን ነው ይሄን ትምህርት ከምታዳምጡ ዱርዬ ብትሆን ይሻላችኋል አለማዊ ብትሆን ይሻላል ያ ማለት ጨሌውን አምልክ ይማየ አንተም ወደ ዱርዬነት ተመለሰ አንተም እንደፈለጋችሁ መረን ሆኑ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው ተይዛ ነው ማለት ነው በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ። ግን በጎ ነገር የሚያወሩ ነው የሚመስሉት መምህራን ላይ፣ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገ ነው እነሱ ለህዝቡ ተቆርቆረው። ለቤተክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ።